ይህ የእርሳቸው ስራ ምንድን ነው? መልእክተኝነት ነው። ያም ማድረስ እንደሆነ ቃል በቃል እዛ ይነግራቸዋል። ከእኔ ዘንድ የሚወረድልህን አድርስ ይላቸዋል። ዘን ይናገራል። ወማ የንጥቁ ን ልሀዋያና ይመሰክርላቸዋል። ከእርሱ ዘንድ የሚወረድ ቃል እና እርሳቸው እዚያ መካከለኛ ሆነው የማድረስ ስራ ብቻ እንደሆነ ድርሻቸው ይናገራል። ሽኔትሽ ኩ ጥያቄ ንድ አላህ በል ብሎኝ ነው ወይም ከሰማይ ያለው ፈጣሪ በል ብሎኝ ነው። ይህንን ቃል ጻፉልኝ ብለው ነቢዩ መሐመድ አጻፉ እንጂ ለሳቸው የነገራቸው ፈጣሪ ወይም አላህ ከሰማይ ያለው ለሆኑ በምን ንሆናል። ለምን መሊካዎች አሉ? አይደለም እንደ ጅብሪል ለሙሐመድ ነገሩት እና ሙሐመድ ደግሞ ለሌላ ሰው ተናግሮ የጻፈ ከማለት ሊኮንስ፣ ጅብሪል ለምን ኖርማል ለሚሰብሰው ብሎ እነዛን ነገሮች አላጻፈም? ለምን ጅብሪል ለምን አልተናገረም ነው ባን የነገራቸው ረሳቸው ጅብሪል ጅብሪል ባን የነገረው አላ አንድ ሁለት ስት አራት አላ አዘዘ ለማን ለጅብሪል ጅብሪል ለማን ለማን አራተኛ ስቴፕ ላይ የተጻፈው ማለት ነው በአራተኛ መልእክት ምንድን ነው አዲሱ ነገር አዲሱ ነገር አዲሱ ነገር የመጀመሪያው ጥያቄ የመጀመሪያ ለሳቸው ያንን መልእክት አምጭ ወይም መጥፎ ላኪ፣ አላህ የሚባለው ወይም ፈጣሪ የሚባለው በመሆኑ በምን እርግጥ ይባላል? አሃ የመሐመድ ህግጋቶች ቢሆኑስ አይደለም፣ እራሱ ይናገራል። እነኒ አነላህ ይላል። ተናጋሪው እኔ አምላካችሁ አላህ ነው ይላል? አድርስ እያለ ያዛቸዋል። አንተ ክርስቲያን ነህ አለኝ፣ ነው እኮ ያሉት አለኝ ነው አለ ያሉት። አንተ ክርስቲያን ነህ ብሎኛል የሚል ቃል ካለ ብሎኛል በአል በቁርአን ላይ ቁርአን ላይ አይደለም። አሁንስ፣ አሁን ጥያቄ ደግሞ ወደ አንተ አዙረው ሙሴ ከአምላክ ዘንድ ቃል ይመጣለታል አይደለ? ቀጥታ ለሙሴ አምላክ ዘንድ ለመምጣቱ ቃሉ በምን እርግጠኛ? ቀጥታ ለሙሴ ስለተነገረው ያ ይመጣለታል። ማነው? አምላክ እንደነገረው እንዴት እርግጠኛው? ነሽ በሌሎችን ላይ ድጋሚ ሰጥተናል። ለነዚህ ሀሳብ ላክ እንደሆነ የነገራቸው እንዴት ሰይጣንስ ቢሆን ምንድን እርግጠኛ አርግጠኛ ደግሞ መ አልበታል ራሱ ነግሮ እኔ ሳይሆን ከሰማይ ራሱ ወርዶ የሰውን ስጋ ለብሶ ስላስተማረን ስለነገራል ሙሴ ሲያና ያ አምላክ አንድ አምላክ ነው የወረደው ወደ ምድር። አሁን የጠየኩህን ጥያቄ ላለመመለስ ሌላ ታሪክ ቆይ። አምላክ ራሱ ወርዶ በስጋ ደርሶ ምናምን አልከኝ። ያ ሙሴ ሲያናግረኝ ነበር አምላክ ነው የወረደለ፣ እንዲነት አለማ ነው። እርግጠኛ ነህ? ሌላ አምላክ የለም፣ ከዚያ ከወረደው ውጭ የለም። ኢየሱስ ክርስቶስ ውጭ ሌላ አምላክ የለም አደለ? አብ አምላክ ነው አይደለም? አምላክ ነው አብ ወልድ መንፈስ ቅዱስ አንዱ አምላክ ወርዷን ብልህናል አይደል? ከወረደው ውጭ ሌላ አምላክ አለ ወይ ስልህ የለም ብለኛል። አብ ወልድ መንፈስ ቅዱስ ማለት አንድ አምላክ በአካል ውስጥ አብ ወልድ

ያየ እኔ የምለውን ሳ ለምታዳምጠው አንተ ምታምጠው ኮ ነው ምታዳምጠው አንተ የምትጠይቀኝና አልመልስም እኔ ራሴን ጠይቄ ራሴ ልመልስ እያልክ ኮ ነው። ከእኔ ጋር ጥያቄ የጠበክስ ከሆነ ድረስ የእኔን ጥያቄ መልስ አንተ። ራስን ጠይቀህ የምትመልስ ከሆነ የመምን ዋጋ የለው። አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ለሙሴ ሲገለጥ የነበረው አምላክ ስጋ ለብሶ ወርዷል አልከኝ። ራስ ከዚያ ከመክለው ውጭ ሌላ አምላክ የለም ወይንስ አለ አልኩ፣ የለም አልከኝ። ስለዚህ አብ ወርዷል አልወረደም? መልስ። አብ አልወረደም። ስለዚህ ያልወረደ አንድ አምላክ አብ አለ፣ የወረደ ደግሞ አምላክ ኢየሱስ አለ አይደለ? በተለየ በተለየ አካሉ በራሱ ቃል የነበረው ቃል ወይ ከሰማያት ሰማያት ወረደ፣ ሰዎችንም በራሱ ህግና በራሱ ትዘዝዛለ። ስንት አምላክ ነው ያለው ነው ያልከኝ? አንድ አምላክ ነው ያለው ብለ ይላል አለ አሎ አቤት፣ እየሰማሁ ነው። አንድ አምላክ ነው ያለው። አንድ አምላክ አምላክ ምድር ላይ የወረደው ኢየሱስ ብቻ ወይስ ሌላ ያልወረደ አምላክ አለ? ሌላ የወረደ ያለን መሰለ ይባላል። ሶስት አምላክ ነው ወይም ሁለት አምላክ ነው ልትል እንድታም ቢኳ ካለህ አልጠይቅኩም። እሱን እንደምትአላልኩ መች አልኩኝ፣ መች አልኩኝ? የተጠየቅነው መልስ እሱን ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ያልኩ፣ አዎ አልከኝ። ያ አንድ አምላክ ኢየሱስ ብቻ ነው? አዎ አልከኝ። እሺ፣ ሌላ የወረደ አምላክ የለም ወይስ? ስለ አ ያልወረደ ሌላ አምላክ አልወረደም። በጣም ጥሩ አብ ወርዷል? አልወረደም። አልወረደም። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም፣ አብም፣ ወልድም መንፈስ ቅዱስም አምላክ ነው። ስለአልቆአልቆጠርኩልህ አሁን መቼ ቆጠርኩኝ? መቼ ጠየቅኩህን? ያልጠየቅኩህን እራስህ እየጠየቅህ ካትበለስ እንደመለስ ካታስበስል ራስ ጠይቀ ራስ ነው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 አብ አልወረደም። ወልድ በተለየ አካሉ ወርዷል። እናሽ የጠየቅኩኝ እኔ አሃ ወልድ ብያ ቆጠርኮ መኮኔ ስንት አምላክ አለሽ? ባጭሩ ስንት አምላክ አልገባኝም። ስንት አምላክ ነው አለ ማለት ግልጽ ጥያቄ ነው። ስንት አምላክ ነው ምታመልከው? አንድ አምላክ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 ተደራረቡ አምላክ ናቸው። አምላክ ነው አንዱ ማለት ነጥል አምላክ ነው ማለት አትችልም ማለት ነው። ልክ ነህ። ገና የሚቆም አምላክ የለም ማለት ነው። አስተውሉ። አንዱ ያለ ሌላው መቆም አይችልም። አያቸው እሺ ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሦስት ምን ይላል? ለምን ለምን ለምን የመጀመሪያ ጥያቄ ላይ ተመልስልኝ። እንዲህ ወደ ት አንዱን ጠይቀ አንዱን ወደዛ መሄድ ነው ሲጀመርኛ የስላሴ

አንዱን ያለ ሌላው ካልሆነ ሁለት ሶስቱን ካልተደራረቡ በስተቀር አንዱን ብቻ ነጥለን አንድ አምላክ ብቻህን አምላክ ነህ ማለት አንችልም ብለህናል፣ አይደለ? እሺ፣ አሁን ደግሞ ማለት እንደ ብቻን መጽሐፍ ቅዱስ ላይ ላሳይ፣ ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም። አምላክ ወልድ ብቻ ነው ካልክ፣ ክህደት ነው። አሁን ስለዚህ ይህ ደግሞ ማስረጃ ላሳየህ። አብን ብቻ ነው አምላክ ማለት ይቻላል? አይቻልም።